ልምምድ በጣም ጥሩ ነው። ሀገርን የሚጠብቁ የሪፐብሊካን ኃይሎችና እንዲሁም የሀገርን ሜጅ የሚገነቡ ተረክን የሚሰሩ ታሪክን የሚያድሱ የኢትዮጵያን ያልታዩ ገጽታዎች የሚያሳዩ የሚዲያ ባለሙያ የሆኑ አባላት ወይም ግለሰቦች ዛሬ የኢቲቪን ኢቢሲን አዲሱን ኮምፓውንድ ምረቃ አስመልክቶ ግጥሚያ እንድናደርግ ጋበዙን። ያው እኛ በሙያችን ኳስ ተጫዋቾች አለንም፣ ግን ለኢቲቪ ላለን ክብር እንዲሁም ሰውን ለስፖርት ለማነቃቃት ካለን ፍላጎት ነው እዚህ የመጣ ነው። ኢቢሲዎች እንኳን ደስ ያላችሁ፣ እንደምትሸነፉ የታወቀ ቢሆንም ግን ግቢያቸው በመመረቁ ስራዎቻቸው በማለቃቸው ሁላችሁንም እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ካለቆቻችን ጋር ነው የምንጫወተው ዛሬ። አንድ አምስት ማግባታችን አይቀርም። በዛ በኩል ልምምዱም ከባድ ነው፣ እየተዛቱም ጠቅላይ ሚኒስትር አብይ ዝተዋል። እናሸንፋለን ብለዋል። በሜዳችሁ ብለዋል። እንግዲህ ያው ወዳጅነት ስለሆነ አሁን አለቃ እና እንትን አይሰራም እዚህ። በደንብ እናስገባለን። ጎን ተዘጋጅታችሁ ተዘጋጅተናል። ታይም ቲሙ ድል ላይ ናችሁ። ሰሞኑ ባለፈውም ዋንጫ በልታችኋል። ዛሬም ይደገማል። የወዳጅነት ቢሆንም ሁለተኛውን ጨምበላል። በጣም ጥሩ ዝግጅት ያለ በጣም ደስ ይላል። እናሸንፋለን ብለን ገብታል። እኔ ብዙ ስፖርታዊ ኳስ ተጫዋች አይደለሁም፣ ግን እኔ የገብቼ ሲጫወት ልጆች ለሚነቃቁ አብሬያቸው እጫወታለሁ፣ ጊዜ ሲኖር። አሁን ደግሞ ዛሬ የእናንተ ማኔጅመንት አባላት እንገጥማችኋለን ስላሉ፣ ሌሎቹም ሞራል እንዲሆን፣ ምሳሌ እንዲሆን በማሰብ ነው እንግዲህ የመጣ ነው አንድ 10 ደቂቃ እንዳለን። ማለት ምን ቦታ ላይ ነው የሚጫወቱት? እስካሁን የተመደብኩት አጥቂ ነው ይባላል ይባላል። እስኪ እናያለን እንግዲህ ከተሳካ እናያለን ይባላል። ጎልን ጠብቅ ወይስ አይ ጎል ይዘው ጠብቁም? ጊዜው የኤቢሲ ቤተሰብ የምረቃ ስነ ስርዓት አንደኛው አካል የሆነው ሌላኛው የእግር ኳስ ውድድር በአሁኑ ሰዓት ላይ በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በጠቅላይ ያደረገ ነው። የሚገኘው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ጀምረዋል። ተቆጥረዋል። የሚገርም ነው። የሚገርም ጎል ነው የገባው በሚገርም ሁኔታ ነው የተሻ አላስተረፈውም፣ እንጂ ሚገርም ሙከራ ነበር ያደረጉት። አሁን ኢቢሲዎች የግድ ጎል ማግባት ይጠበቅባቸዋል። ከዋንጫ ስሜቱ የወጣው አይመስሉም ማለል በቅርቡ በኢትዮጵያ ንግድ ባንክን አንድ ለባዶ በሆነ ውጤት በማሸነፍ የኢቢሲ ቤተሰብ የእግር ኳስ ውድድር የፍጻሜ መርሃ ግብር ላይ ዋንጫ ወስዷል። ይሄ ቲም፣ ስለዚህ ከዛ በኋላ የሚያደርጉት የወዳጅነት ጨዋታ ነው። እንግዲህ የሁለቱም ቡድን አባላት በደንብ እንደውም የጠቅላይ ሚኒስትር ጽሕፈት ቤት ተጫዋቾች ሜዳውን የተላመዱት ይመስላሉ በአብዛኛው በማጥቃቱ ተጨማሪ ጎል ለማስቆጠር እየተመለከትን ነው። ዶክተር አብይ አህመድ ጨዋታ ውጭ ተባለባቸው እንጂ ጥሩ ሙከራ ነበር ያለ ጽሕፈት ቤት የቡድን አባላት አብዛኞቹ ሜዳ ውስጥም የሪፐብሊካን ጋርድ አባላትንም በጨዋታው የተመለከትናቸው የምንገኘው በተቅለቁ መና በጣም ጠንከር ያሉ ናቸው። ተጨማሪ ጎል ለማስቆጠር ነው። ሁለተኛው ጎል ዶክተር አብይ አህመድ የድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለጠቅላይ ሚኒስትር ጽፈት ቤት ሁለተኛውን ጎል አስቆጥረዋል። በጣም የሚገርም ብዙ ደቂቃ አልተቆጠረም፣ የመጀመሪያው ጎል ከገባ ሁለተኛውን እንግዲህ በግሩም ሁኔታ የቀረበላቸውን ኳስ ወደ ግብ ቀይረውታል። ጠቅላይ ሚኒስትር አብይ አህመድ በነገራችን ላይ ይህንን ጨዋታ በዋና ዳኝነት እየመሩ የሚገኙት የኢትዮጵያ ብሔራዊ ቡድን ከስምንት ዓመታት በኋላ ወደ አፍሪካ ዋንጫ እንዲመለስ ያደረጉት የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበሩት፣ ሶስተኛ ግብ ተቆጥሯል። ሪፐብሊካን፣ በሚገርም ሁኔታ በጣም በደቂቃዎች ልዩነት ውስጥ ሶስተኛ ጎል ከጨዋታ ውጪ ይመስላል፣ ነገር ግን ጨዋታ ጸድቋል። ምንም አይነት ከጨዋታ ውጭ አቋቋም አልነበረውም በሚል መስመር ዳኛው አጥድቀውታል። ጎሉም በአሁኑ ሰዓት ላይ ዋናው ቁም ነገሩ አረጋ ያው ጠቅላይ ሚኒስትር አብይ አህመድም ባለፉት ጊዜያት በእያንዳንዱ መስሪያ ቤቶች ያሉ ሰራተኞች ስፖርታዊ እንቅስቃሴዎችን እንዲያደርጉ ነው። እንደዚህ አይነት ሜዳዎችንም በየአካባቢው እያስፋፉ የሚገኙትን አሁን ሜዳ ውስጥ የምንመለከታቸው አብዛኞቹ ተጫዋቾች ዋንኛ እንግዲህ ተግባራቸው ኳስ መጫወት አይደለም። ግን የተለየ አቅም የተለየ እንቅስቃሴን እያየን ነው። ሚገርም ነው። አራተኛ ጎል አራተኛ ጎል ተቆጥሯል። የጠቅላይ ሚኒስትር ጽሕፈት ቤት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ አራተኛ ጎል አስቆጥሯል። በእያንዳንዱ የኳስ እንቅስቃሴ ንክኪ ላይ አሁንም አሰላለፍ ላይ ስንመለከታቸው የነበረው አሁን ግን፣ ባለፈው ዋንጫ ሲወስዱ የተሻለ እንቅስቃሴ ሲያደርጉ ከነበሩ ተጫዋቾች መካከል ተቀይረው ወደ ሜዳ በመግባት ያለውን የግብ ልዩነት ለማጥበብ ትልቅ ጥረት እያደረጉ ይገኛሉ። በአሁኑ ሰዓት ላይ ተቀይሮ የጣው እኛ እዚህ ሆነን ከምንታዘበው በስተቀር ሜዳ ውስጥ የነበረውን እንቅስቃሴ ያለውን ተዝናኖት በደንብ ሲመለከተው ስለነበረ እንደው በአጭሩ ምን አምስተኛ ግብ ተቆጥረዋል

ከጨዋታው በፊት አምስት እናገባለን ብለው ነበር ጠቅላይ ሚኒስትር አብይ አህመድ አሁን ጭራሽ ከፍ አድርገውታል። አው ገና እንግዲህ ሁለተኛው በአሁኑ ባሁን ሰዓት ላይ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተቃራኒውን ቡድን የኢቢሲ ቡድን አባላት ጠርተው ተጨማሪ ጎል እንዳይገባባችሁ ምናልባት ችግራቸውን እየነገሯቸው ይመስላል አው በደንብ ያለባቸውን ችግር በጠቅላይ ሚኒስትር ጽፈት ቤት ቢሮ መሪነት እንደ ቀጠለ ነው የሚገኘው። የተከበራችሁና የተወዳችሁ አሰግድ ሙሉ ጌታ አሁን አዎ መታ እሱ የመታው ኳስ በቀጥታ ኦ የመጀመሪያው ጎል ተቆጥሯል። አሰግድ ሙሉ ጌታ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በተከታታይ ሁለት ጨዋታዎች ግቦችን አስቆጥሯል። በፍጻሜው አዎ ጠቅላይ ሚኒስትር አብይ አህመድ ራሱ በቅጣት አድንቀውታል። ይሄ ምናልባት ተመጣጣኝ ፉክክር አይደለም፣ እስካሁን ያለው እና ይሄ የጎል ልዩነቱን ከቆመ ኳስ ነው የቢሲም ግብ ያስቆጠረው። አዎ አሰግድ ተቀይሮ ገብቶ፣ ይሄ ለስነ ልቦናቸውም ጥሩ ሊሆን ይችላል ብዬ አስባለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ፈሳይ ታገዙ የመጃ ሁለተኛውን ግብ አስቆጥረዋል። ቁጭ ማለቱ ባዘን አይመስልኝ። አይ ባዘን አይደለም፣ ትንሽ አድቫንቴጅ እንስጣቸው ብለን ነው፣ አለቆች ስለሆኑ። አሁን እናስገባለን፣ እናገባለን፣ እዛ ደግሞ እየተባለ ያለው ሁለቱን ጎል እንደውም ሁኔታውን አይተን ነው። አይ አሁን እኛ ትንሽ አድቫንቴጅ ሰጥተናቸዋል። በሁለተኛው ግማሽ ምናሸንፍ ይመስለኛል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ እና የቡድኑ አምበል አቶ ፍስሃ የታገሱ በምን አይነት መልኩ በመደራጀት ወደፊት መሄድ እንዳለባቸው ለቡድኑ ተጫዋቾች ምክር ሰጥተዋል። በእርግጥ ለውጦችን ተመልክተናል፣ ግቦችን ማስቆጠር ጀምሯል። ስለዚህ ሁለተኛ አጋማሽ ላይ ደግሞ ያጠገባችን ላይ መጥተዋል። በቅድሚያ እንተዋወቅ። አመሰግናለሁ። አለምጽሐይ ይባላሉ። የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ እና የሚገርም ነው እንግዲህ በጣም አስደናቂ ነገሮችን እየተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ አሲስት አድርገዋል። ሶስት ጎሎችን ዛሬ አስቆጥረዋል። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄ በጣም አሲስት ነው ያደረጉት። አቀብለዋል። በጣም በሚገርም መልኩ ነው ያቀበሉት። ያስቆጠረው ልጅ ደግሞ ምን ያህል የእግር ኳስ ኮሎትሪ የተመለከትንበት ነው። በረኛውን ጭምር አጥፎ ነው ያስቆጠረው። አስተዋጽኦቸው ግን ምን ያክል ከፍተኛ እንደሆነ የተመለከተ ነው። ምን ታዘቡ? ይሄ በተከረስ መጀመሪያ እንግዲህ ኳስ በጣም የፍቅር የወዳጅነት ጀርባ አጥንት እንደመሆኑ መጠን እኛም የጠቅላይ ሚኒስትር ጽሕፈት ቤት በዚህ አይነት ወዳጅነት ጨዋታ መሳተፋችን እጅግ በጣም ደስተኛ ነን ብቻ ሳይሆን ያው እያሸነፍንም ስለሆነ እስካሁን ባለው ሂደት እጅግ በጣም ደስተኞች ነን። የሚገርም አስቆጥረው በጨዋታው ሁለት በጨዋታ አንድ በፍጹም ቅጣት ምት አዎ፣ ግባ አስቆጥረዋል። ጎል ከማስቆጥራቸው ባሻገር በጣም ጥሩ የሚባል እንቅስቃሴን እየተመለከትን እንገኛለን። አዎ፣ እንግዲህ ፍጹም ያልጠበቅነው የጨዋታ እንቅስቃሴ ሜዳ ውስጥ አለ። እኛ ደንግጠናል። ስለዚህ ሌላ ደግሞ እንግዳ የተከበራችሁ ተመልካቾቻችን ከጠቅላይ ሚኒስትር ጽህፈት ቤት ይዘን መጥተናል። በቅድሚያ እንተዋውቅና ወደ ስሜቱ እንመጣለን። እ ተስፋዬ ናባ እባላለሁ በጠቅላይ ሚኒስትር ጽፈት ጽህፈት ቤት የካቢኔ ጉዳዮች ሚኒስትር ዴታ ነኝ። መልካም አቶ ተስፋዬ እንግዲህ ምን ያክል የአቅም ልዩነት እንዳለ አሳይታችሁናል። በሚገባ ነው በየተጫዋቹ አንዳንድ ግብ። ምንድን ነው የተፈጠረው? የተፈጠረው ለእኛም ሚራክል ነው። ያው እንግዲህ ይሄ ሁሉ የብዙ ዝግጅት ውጤት ነው። እንደምታውቁት ብዙ እንደዚህ አይነት ሜዳዎች ተስፋፍተዋል። ከዛ ውስጥ አንዱ በእኛ ጽህፈት ቤት አካባቢ የሚገኘው ነው ከዛ አኳያ ያው አሁን እና ጥሩ ልምድ የተገኘበት ነው። እንደዚህ አይነት ውድድሮች መደረጋቸው በእውነቱ ጥሩ የሆነ በመስሪያ ቤቶች በኩል ጥሩ የሆነ ግንኙነት ለመፍጠር እንደዚሁም ደግሞ ኢቢሲም ራሱ እያደረጋቸው ያለው ሪፎርሞች የራሱን ኮምፕሌክስ ሰርቶ እንደዚህ አይነት ዝግጅቶችን ማዘጋጀቱ በጣም ለውጥ እንዳለ እያሳየን ነው ያለው። ስለዚህ እንደዚህ አይነት ውድድሮች ደግሞ በጣም ከማዝናናታቸው የበለጠ ደግሞ መልእክታቸውን በጣም ትልቅና በሰራተኞች መካከል እርስ በርስ ለመተዋወቅም የአለቃና የታዛዥ አይነት ነገር ሳይሆን በጣም በተግባር ወንድማማችነትን ተፈቃቅሮ ስራ መስራት የሚያስችል ጥሩ የሆነ ምሳሌ ነው ማለት እችላለሁ። ቀሪ ደቂቃዎች ምን ያሳዩናል? ማስቆጠር ብቻ አይደለም፣ አሲስት የሚያደርጉበት መንገድ ለሌሎች ተጫዋቾች የሚያቀበሉበት መንገድ ሌላ ተጨማሪ ኳስ ከሳቸው የመጣ ነው። አሁን አሁን የምጠብቀው ከእለቱ ዳኛ አሰልጣኝ ውበቱ አባተ በርራዬ ጨዋታው ሳያልቅ እንኳ የጨዋታው መጠናቂያ ፊሽካቸው መንፋት ነው ይጠበቅባቸዋል። አሁንም ጎል ለማስቆጠር እዛው ብቻ አሁን የተለያየ ትሪኮችን እያሳየ ይገኛል። ነገር ግን ቀደም ረራይ ብለን ስናነሳ የነበረው የሁላ ጎል አስቆጥረው ራሱ ጎል እንዳይቆጠርባቸው አሁንም፣ አስገራሚ ፍልሚያ ነው እያደረጉ የሚገኙት። ጨዋታው ቀጥሏል። የተከበራችሁ ና የተወዳችሁ ተመልካቶቻችን በጠቅላይ ሚኒስትር ጽህፈት ቤትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን መካከል እዚህ ሳርቤት አካባቢ በሚገኘው ሰው ሰራሽ ሜዳ ላይ የሚገኘው ጨዋታ በርካታ ጎሎችን አስመልክቶናል። አሁንም ግን ጎሉ ሚበቃ አይመስልም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች ግን ማስቆጠር በተቸገሩበት ሰዓት ወሳኝ አጥቂ ያገኙ ይመስላሉ። በተቃራኒው ዶክተር አብይ አህመድ ያኛውን ማልያ እንደለበሱ ለኢቢሲ ተጫውተው ቅድም የነበረው ምክክር እኛ አልሰማንም እንጂ ወደ እናንተ ገብቻ ያለው ነው። እንግዲህ ለኢቢሲ ጎል አስቆጥረዋልና ይሄ ሌላ የጨዋታው ድምቀት ነው። አሁን ራሳቸው ላይ ያስቆጠሩ ነው የሚባለው። ይሄ እንደ ሀገር መሪነት ሁሉንም ተቋም ና ዶክተር አብይ አህመድ የተቀያየሩ ይመስላሉ በጨዋታ እንቅስቃሴያቸው። ስለዚህ ቅድም ዶክተር ተቀያይረዋል አብይ አህመድ ተከላካይ ሆነው ሳይሆን እየተጫወቱ የነበረው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው እየተጫወቱ ያለው። ስለዚህ መስመር ላይ ተመለከትናቸው ማለት ነው። ያስቆጠሩት የግብ ብዛት አራት አድርሰዋል። በሁለት የተለያየ በእግር ኳስ በአዲስ ግን እንመለከታለን። በሁለት የተለያየ ቡድን ላይ እንግዲህ አራት ጎሎችን ማስቆጠር ችለዋል። አግኒ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ተጫዋቾች በተመሳሳይ ለዶክተር አብይ አህመድ ኳሶችን እያቀበሉ ይገኛሉ። ምናልባትም የጠቅላይ ሚኒስትሩ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን መፈረም ግቦችን እንዲያስቆጥሩ ጠቅሟቸዋል። አደለ ያቄ ነው የተወሰነ መነቃቃት እያየ ነው የምንገኘዋል። ከዛ በኋላ ግን የሚቀመስ አይደለም። በጠቅላይ ሚኒስትር ጽፈት ቤት በኩል ጥፋት አለ። አሁንም መሀል መስመር ላይ ያለው የ ኢቢሲ የኳስ ቅብብል የተሳካ ሳይሆን ቀርቶ ዳግም ኳሱን ተቀብለውታል ምረት የለሽ ወደ 15ኛ ጎል ለማቅናት ጥረት እያደረጉ ይገኛሉ አሰልጣኙ ውበቱ አባተ በጨዋታው በጨዋታውን በጎሉም የተዝናኑ ይመስላሉ ብዙ ደቂቃዎችን ምክንያቱም ጠቅላይ ሚኒስትር ዶክተር አብይ አህመድ በተቃራኒ ቡድን ብዙ በተቆጠረበት ነው የተጫወቱ የሚገኙ ስለዚህ ተጨማሪ ግብ ለማስቆጠር አሁንም ሙከራ ብዙ ሙከራ ካደረጉ የዛሬው ኮከቦች መካከል አንዱ እሳቸው ናቸው። አሁን እራሱ ከርቀት የመቱትንና በግብ ጠባቂው የመከነው ነው። የተከበራችሁና የተወዳችሁ ተመልካቾቻችን ጨዋታው ተጠናቋል። እዚህ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀጣይ አዲሱ የኢቢሲ ሚዲያ ኮምፕሌክስ ሲመረቅም ሌሎች በርካታ ዝግጅቶች እንግዲህ በተያያዥነት ይኖራሉ። እኛ ተሰናብተናል። ከልብ እናመሰግናለን። ዛሬ እንግዲህ አዲስ ተሰጥኦ የተገኘ ይመስለኛል። ቀደም ብዬ እንደነገርኳችሁ ነው። እኛ ሳናይ አንናገርም፣ ከተናገርን እንፈጽማለን። ለአስፈርሞት የሚል ከመጣ እስከዚህ። የዛሬ አስር ዓመት የኢትዮጵያን ብሔራዊ ቡድን ልክ እንደ ዛሬው አጀብ ሲሰራ ለማየት ያብቃል። አሜን አሜን። ነበር አንደኛ፣ ነበር አንደኛ። አላማውን አሳክቷል፣ አላማውን አሳክቷል። እናመሰግናለን። ፊሽ። ትልቅ ጨዋታ ነበር ያዘጋጀልን በጣም እናመሰግናለን ከሀገር ጋር ተጫውተናል ዛሬ። ያው ሀገርን ደግሞ ማሸነፍ አይቻልም። ጨዋታው በጣም ጥሩ ነው። ጠቅላይ ሚኒስትር ቢሮዎችን እንደዚህ ያልጠበቅናቸውም ነበር፣ ጥሩ ይጫወታሉ። እኛ ሰሞኑ ንግድ ባንክን አሸንፈን ነበር። ዛሬ ደግሞ ትንሽ እድል አልቀናንም፣ ግን ጥሩ ጨዋታ ነበረ። እንደዚህ አይነት ጨዋታ ሌሎች መስሪያ ቤቶችም ኃላፊዎችም ለጤና ቢጫወቱ ጥሩ ነው። ይህን ጨዋታ ያደረግነው የኢቢሲ አዲስ የሚዲያ ኮምፕሌክስ መገንባቱንና እሱን ለማስመረቅ ነው። አይ ቲንክ ግቡን ያሳካ ይመስለኛል። በጣም ቆንጆ ነበር። ያው ስፖርት ከውድድርም ለጤናም ካለው ፋይዳ ባሻገር ለወዳጅነት ነው። ስፖርት ለወዳጅነት ነውና ወዳጅነትን ያጠናክራል፣ ቤተሰባዊነትን ያጠናክራል፣ ማህበራዊ ግንኙነትን ያጠናክራል። ሶ እንደዚህ አይነት ውድድሮች መለመድ አለባቸው። ዛሬ በክቡር ጠቅላይ ሚኒስትራችን መሪነት መጀመሩ ጥሩ ነው። ሌሎች ሚኒስትሮችም ኃላፊዎችንም ይከተላሉ ብዬ ገምታለሁ። በጣም ጥሩ ነበር። አሁን እንግዲህ ይህ ምን አይነት አደራ እንዳለበት ምን አይነት ጠንካራ ነገሮችን እንደያዘ ያሳያል። ኢቢሲ በጣም በመንግስትም የተሰጠውን ትኩረት ያሳያል። እየተሰራ ያለውንም ሪፎርም እውቅና እንደመስጠት ነው የምቆጥረው እና በጣም ጥሩ ነው። ደስ ብሎኛል ዛሬ።